እኛም የምናጠፋው ወጣት የማን ወጣት ነው? የኢትዮጵያ ወጣት ነው አይደል? የኢትዮጵያ ወጣት ነው አይደል? ታዲያ እርስ በርስ እንድንበላላ የማንን ስልጣን እያስጠበቃችሁ ነው እናንተ? የማንን ነው የምታስጠብቁት? ለኢትዮጵያ ነው የምታውቁት? አሁን ለአብይ አህመድ ነው እናንተ የምትዋጉት። ለማን ነው? ለአብይ አህመድ እንጂ ለኢትዮጵያ አይደለም። ለኢትዮጵያ ብትሆኑም እኛም ኢትዮጵያዊ ነንና የኛን ጥላት መስጠት ነበር። የአማራን ጥላት ስመቱለት ነበረ? ምን ይላል አንተ ወደ ቤተ መንግስት ውጊያ ጀመርን እኛ እኮ እዚሁ ከተወለድንበት ሀገር እኮ ነው ቁጫ አንተ አትንኩን እኮ ነው ሰፈራችን እኮ ነው ቁጫ አንተ መጣችሁብን ስትመጡብን ደግሞ እኛ አልመጣንባችሁም መከላከያ ሰራዊት ኦፕሬሽን ሰርቶ ተወልደን ባደግንበት ሀገር በጫካ በተቀመጥነበት ብርድነትና ብርድነት እና በሚመጣ ነው ፀሐይ በሚፈራረቅብን በር በሌለው በደሳሳ ጎጆ ተኝተን እንኳን እንዳናገር አደረጋችሁ ነው በር በሌለው ጎጆ በጫካ ውስጥ ምግብ አላለው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 አብይ አህመድ ምርኮኛ የለኝም ካለ እናንተ የማን ምርኮኛ ናችሁ እ የማን የአብይ ምርኮኛ ሆናለን እ ማነው ማረካችሁ? ፋኖ ማለት ነው። ፋኖ ግን አንገላትቷችኋል፣ መትቷችኋል፣ ሰድባችኋል። ፋኖ ምናልባት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 እንጂ እዚች ከተማ ላይ ወንዳይ ከተማ ላይ እየተሰራው ታቃላችሁ ወንዳይ እየተሰራው ወንዳይ እየተሰራን ታቃላችሁ አይደል? በዛ ልክኛ ግን አጸፋን እንመልሳለን። ይሄ ነው እናንተና እኛ ሊያግባባን የሚችለው። ለምሳሌ የሲቪል ሲቪል አስተዳደር አለ እናንተ ጋር ነው። ስለዚህ መላስ ሲነግራችሁ ፋኖ ነው ይሄ ምን ሲላችሁ ምናምን የነበረ አመራር አለ አይደል? ስለዚህ አብይ አህመድ አሁን አድኖተን አላዳነውም አላዳነውም አላዳነው ማለት ነው አለ ይሄ እነሱ ነው። እነሱ ግን የኛ ወንድሞቻችን አብረን የተዛመርነ የአክስት ያጎት ልጅ የሆነ እርስ በርሳችን እንድንባላ እነሱን ተጠቅማችሁ እናንተኛን እንድገሉ አብይ አህመድ የሰራብን ሴራ ነው። ይሄን ሴራ እናከሽፈዋለን አለ እናከሽፈዋለን። አብይ አህመድ ኦሮሚያ ክልልን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 ታዲያ አማራ ክልል ውስጥ መጥታችሁ የምታልቁት የኦሮሚያ ክልል እናት የላችሁም አባት የላችሁም እንዴ አክስት አጎት የላችሁም እንዴ የሚመክር የላችሁም እንዴ ታዲያ የሚመክር ካለ ለአብይ አህመድ ወንበር ተብሎ የምትታገሉት እናንተ ለኦሮሞ ነው እ ለኦሮሚያ ክልል ነው የምትታገሉት ለማን ነው የምትታገሉት? ለኢትዮጵያ ከሆነ አማራ ኢትዮጵያ አይደለም እንዴ ኢትዮጵያ ነው እርግጠኛ ናችሁ ታዲያ ኢትዮጵያ ከሆነ ለምን ትመቱታላችሁ ማን ነው የላካችሁ ማን ነው የላካችሁ? አብይ አህመድ። ስለዚህ የምትታገሉት ለኢትዮጵያ ሳይሆን ለማን ነው? ለአብይ አህመድ። ለአብይ መታገር ይጠቅማል? አይጠቅምም።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 እናድና አለን እናድና አለን አማራን ካላድነው በኋላ ኢትዮጵያ እናድና አለን የፋኖ ነው ትግብ አማራን ነፃ አውጥቶ የሰው ልጅ ሰው በመሆኑ ብቻ ተከብሮ ሰርቶ በልቶ ጠጥቶ እንደፈለገ ተኝቶ ነገን እንዲያስብ የሚያደርግ ተስፋ ያለው ትግብ ነው። የፋኖ ነው ትግሉ በደንብ እንዲገባችው፣ ሰውን ዝም ብሎ መግደል የማይፈልግ እግዚአብሔር የሰራውን ነፍስ ማነው የሚወስደው? ፈጣሪ ነው አይደል?